ሰላም ቤተሰብ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። የብዙዎቻችሁ ጥያቄ ነው በነገራችን ላይ የዛሬው ቪዲዮ፣ አንደኛ ሽበት ማጥፊያ የምትፈልጉ ልጆች ነበራችሁ። ሲቀጥል ደግሞ ቀለም ጸጉር ቀለም መቀባት ፈልጋለሁ፣ ግን ደግሞ ኬሚካሉ ጸጉሬን እየጎዳ አስቸገረኝ ያላችሁኝ በጣም ብዙ ናችሁ። ስለዚህ እናንተን ጥያቄ ነው ዛሬ ይዤላችሁ የመጣሁት በቀላሉ ቤት ውስጥ ከኬሚካል ነጻ የሆነ ቀለም እና የሽበት ማጥፊያ እንዴት ማዘጋጀት እንደምትችሉ ነው ይዤላችሁ የመጣሁት። በጣም ቤት ውስጥ በቀላሉ የምታገኛቸውን ግብአቶች ተጠቅማችሁ በጣም አሪፍ እና ለጸጉራችሁ ጎጂ ሳይሆን የማይሆን ሳይሆን የሚሆን ሳይሆን በጣም ጠቃሚ ለጸጉራችሁም ጭምር ጸጉር የሚያሳድግ የሚያልሰልስ፣ ለቆዳችሁም በጣም አሪፍ ነገር ነው ዤላችሁ የመጣሁት። ስለዚህ እስከ መጨረሻው ድረስ ቪዲዮን ተከታተሉት። ላይክ በማድረግ ቪዲዮን ጀምሩት እና እንደምታውቁት ለፀጉር ማቅለሚያ ወይም ለሽበት ማጥፊያ ተብለው ከውጭ የሚገዙ ቀለሞች ኬሚካላቸው በጣም መጥፎና ፀጉርም ሆነ ቆዳ ላይ የሚያስመጡት ችግር በጣም ሰፊ ነውና እስከ ካንሰር ጭምር ነው የሚያመጡትና ና ከእንደዚህ አይነት ነገሮች ራሳችሁን ቆጥቡ። እኔ የመጀመሪያው የምንጠቀመው ነገር ቅርንፉድ ነው። ቅርንፉድ እንደዚህ በርከት አርጋችሁ ፍጩት ለብቻው ማለት ነው። እንደዚህ ደቅቅ አርጋችሁ ፍጩና በእንደዚህ አይነቱ መልኩ ወደ የምጠቀምበት ድስት አረኩት። ከዛ ቡና ትጠቀማላችሁ። ቡና እኔ ሀበሻ ቡና ነው የተጠቀምኩት። የተቆላ ቡና ነበረው እሱን ፈጭችን የተጠቀምኩት አንድ ኩባያ ከግማሽ ውሀ እጨምራለሁኝ። በነገራችን ላይ ቡናው እኖስ ካፌውም ቢሆን ይቻላል ማለት ነው። ግዴታ ይሄ ብቻ መሆን የለበትም። ስለዚህ ያገኛችሁትን ቡና ተጠቀሙ ማለት ነው እና ቅርንፉዱንና ቡናውን ከአንድ ላይ ቢያንስ ከ10 እስከ 15 ደቂቃ አንተክትቁት በእንደዚህ አይነት መልኩ ከተንተከተከልኝ በኋላ አውርጄ ሲቀዘቅዝልኝ፣ ሰከን ማለት አለበት። ከሰከነ በኋላ በእንደዚህ አይነት መልኩ አጠለዋለሁ። አተላው ማለፍ የለበትም ምክንያቱም ጸጉራችን ላይ በኋላ ስንታጠብ ያስቸግረናል። ስለዚህ የሰከነውን ውሀ ብቻ ነው የምንጠቀመው ማለት ነው። ወዶች ይሄ ከዛ ሌላኛው የሚያስፈልገን ነገር ደግሞ ካካው ወይም የቸኮሌት ፓውደር ነው። ሁለት የሾርባ ማንኪያ ያጠቀማለሁ በእንደዚህ አይነት መልኩ አዋህደዋለሁ ወንዶችዬ። ከዛ በሌላኛው ደግሞ ይሄ የበቆሎ ዱቄት ወይም ነሻ እጠቀማለሁ። እዚህም ጋር ሁለት የሾርባ ማንኪያ ነሻ ነው የተጠቀምኩት። በነገራችን ላይ እዚህ ጋር እውሀው ትኩስ ከሆነ በሰሃን አድርጋችሁ በቀዝቃዛ ውሃ በጥብጡት። የበቆሎውን ዱቄት ትኩስ ውሃ ላይ እንዳትጨምሩ፣ ምክንያቱም ይጓጉላል። እኔ እዚህ ጋር እንደዚሁ የጨመርኩት ውሃው ቀዝቅዞ ስለነበረ ነው። ይታያችኋል ብዬ አስባለሁ፣ ምክንያቱም ይጓጉላል በጣም እና የቀዘቀዘ ላይ ነው መጨመር ያለባችሁ። ስለዚህ ስጥደው እንዳይጓጉልብኝ እዚሁ በደንብ ይሄ እንትኑ ፓውደሩ በደንብ እስከሚዋሃድ ድረስ አማስለዋለሁ ማለት ነው። ይሄው አሁን ኦልሬዲ እንትን ብሏል። ወደ ጋዝ ጥደውና ከጋዝ ላይ እጃችሁ እንዳያቋርጥ እስከሚንተከተክ ድረስ እጃችሁ ማቋረጥ የለበትም ምክንያቱም ይጓጉልባችኋል። እሳት ቀንሳርጋችሁ እጃችሁ ሳታቋርጡ አማስሉት ማለት ነው። እንደምታዩት እየወፈረልኝ ነው ማለት ነው። በነገራችን ላይ እዚህ ጋር ትንሽ ውሃ አሳንሽው ነበረ መሰለኝ ወፈር ማለት ጸባይ ሳይበት ግማሽ የውሃ ብርጭቆ የሚያክል ውሃ ጨምሬበታለው ማለት ነው። እንደምታዩት እዚህ ጋር ወፈር ብሎ ነበረ ገና ከመጀመሩ ማለት ነው። እና ያንን ውሃ ተጠቅሜ በእንደዚህ አይነት መልኩ መንተክተክ ጀመረ። ከለሩን ህዩት እንዴት እንደሚያምር ሽታው የቅርንፉዱ ና የቡናው ሽታ ከአንድ ላይ ነው እንትን የሚለው ና በጣም ነው ደስ የሚለው። እኔም ብዬ ልንገራችሁ እንደምታውቁት ቆዳ እንትን ቡናም ሆነ ቅርንፉት ለጸጉራችን በጣም ዋነኛ ጠቃሚዎች ናቸው። የበቆሎ ዱቄትም እንደዚሁ እንዳያችሁኝ፣ በዚህ ወር በተለይ እኔ ማስክ ስጠቀም የበቆሎ ዱቄት ነው እያዘወተርኩ ያለሁት፣ እና በጣም ስለተመቸኝ ነው። ለጸጉር ልስላሴ፣ እድገት፣ ጸጉራችን እንዳይነቃቀል፣ ለቆዳችን ለሁሉም ነው የሚጠቅሙን እነዚህ ሶስቱ ነገሮችና። አሁን ደግሞ ለሽበት ማጥፊያና ለጸጉራችን ከለር ጭምር ነው የሚጠቅሙና እንዴት በቀላሉ ጸጉራችን ሳይጎዳ እንደውም ጸጉራችንን እየጠቀም ነው የምንፈልገውን ነገር ማድረግ እንደምንችል ነው። እዚህ ጋር የገባኝ ነገር እዚ ጋ ቪዲዮ የቀረጽኩ መስሎ ነበረ፣ ግን ፎቶ ላይ ቁጭ አርጌው አልቀረጸም። ከቀዘቀዘልኝ በኋላ ወደ ሳህን ሲጨምር የኮኮናት ዘይት ወይም የኮኮናት ቅባት ጨምር ያለው ስለዚህ ወይ ዘይት ዘይቱን ወይም የኮኮናት ዘይት ከሁለት እስከ ሶስት የሾርባ ማንኪያ ጨምሩበት ማለት ነው። ከዛ ሲቀዘቅዝልኝ በእንደዚህ አይነት መልኩ መቀባት ጀመርኩ ማለት ነው። እና ስትቀቡ ቆዳችሁ በደንብ መዳረሱን፣ ጸጉራችሁ በደንብ እስከ ውስጥ ድረስ መዳረሱን ቼክ አድርጉ። በተለይ ሽበት ያለባቸው ልጆች በደንብ እንዲዋሃድ አድርጋችሁ መቀባት አለባችሁ። እያንዳንዷ ፀጉር መድረስ አለባት ማለት ነው። ደግሞ ሽበት ያለባችሁ ልጆች በአንዴ ላያጠፋላችሁ ወይም ላያጠቁሮላችሁ ይችላል። ስለዚህ ደጋግማችሁ ብትቀቡት የተሻለ ነው፣ የተሻለ ለውጥ ታገኙበታላችሁ። ቢያንስ በሳምንት ሁለቴ ብትጠቀሙት በጣም አሪፍ ነው። አንድ ጊዜ ሰርታችሁ በርከት አርጋችሁ ሰርታችሁ ግማሹን ፍሪጅ አድርጋችሁ በአራተኛው ቀን ደግሞ ድጋሚ ብትጠቀሙት በጣም አሪፍ ነው የሚሆነው ማለት ነው። ከለር የምትጠቀሙ ልጆችም እንደዛው ደጋግማችሁ ስትጠቀሙት በጣም የባሰ ድምቅ እያለላችሁ ይሄዳል ማለት ነው። ብራውን እየሆነ ነው የሚሄደው። ስለዚህ ደጋግማችሁ ተጠቀሙት ማለት ነው። ይህ ለፀጉራችሁም ጠቃሚ ስለሆነ ስለዚህ ደጋግማችሁ ብትቀቡት በጣም አሪፍ ነው። እዚህ ጋር እንደምታዩት በደንብ ሰህኑን እንዳለ ያንን ሁሉ ውህድ ጸጥ አድርጎታል። ጸጉሬ ይብን ጸጉሬ ጭንቅላቴ ላይ በጣም ከብዶኛል ጸጉሬ ራሱ ማለት ነው። ያን ሁሉ ውህድ እንግዲህ ጭንቅላቴ ላይ ነው ያለው ማለት ነው። እና በጣም ነበር የከበደኝ ለሁለት ሰዓት ያክል ምናምን ሳቆየው ራሴ መሸከማቀቶ የነበረ በእንደዚህ አይነት መልኩ በደንብ ከተቀባችሁ በኋላ በፌስታል ስራ አድርጋችሁ ከቻላችሁ እያያችሁት ነው። ጫፉ ራሱ ከአሁኑ መቀየር ጀምሯል። እስከ ሁለት ሰዓት እስከ ሶስት ሰዓት ያክል ብታቆዩት በጣም አሪፍ ነው። ከዛም በላይ ብታቆዩት ቀለሙ የመያዝ እድል አለው በደንብ ማለት ነው። ምንም አይነት ኬሚካል ስለሌለው ለጸጉራችሁ ጉዳት የለውም። ስለዚህ እንደውም አሪፍ ነው የሚሆነው። ስለዚህ አቆዩት ማለት ነው። ከዛም በኋላ መታጠር ትችላላችሁ። ስትታጠቡ ሻምፖ ደጋግማችሁ አትጣቀጠቡ፣ እንዳትመቱት። ምክንያቱም እዚህ ጋር ምንም የሚረብሽ ነገር የለውም። ቡና እና ቅርቡት ነው ሽታ ያለው እሱ ደግሞ በጣም ደስ ይላል። ስለዚህ በእንደዚህ አይነት መልኩ በፌስታል ሽግ አርጋችሁ ቢያንስ ለሁለት ሰዓት ለሶስት ሰዓት አቆዩት ማለት ነው። ታጥቤ ከጨረስኩ በኋላ ይህን ይመስላል። በነገራችን ላይ ብዙ አላቆየውትም። እንዳጋጣሚ ስራ ወደ ውጭ መውጣት ነበረብኝና ለአንድ ሰዓት ያክል ነበር ተጠቀሚው የታጠብኩትና ከለሩን ህዩት እንዴት ቀይረ